ሰላም ሰላም፣ እንዴት አመሻችሁ? እኔ እግዚአብሔር ይመስገን። ባላችሁበት ቦታ ሰላማችሁ ብዝት ብዝት ዝት ዝት ይበል። ሙስሊምም ክርስቲያንም እንደ ሃይማኖታችሁ አላህና እግዚአብሔር ይጠብቃችሁ፣ ክፉን ያርቅላችሁ፣ ቤተሰቦቻችሁን እቅፍ ድግፍ አርግቶ ይጠብቅላችሁ፣ ከምንም በላይ እድሜና ጤና ይስጣችሁ፣ የምሰሩበትን ብር ንብረት ገንዘብ ሁሉ ይባርክላችሁ በማለት ማለት ነው። ዛሬ ብቅ ጥልቅ ፈካ ደመቅ ነጠፍ ብዬ ጂጂን፣ ፋኒን፣ ሳምሪን እስከነ ልጅ ልጆቹ እስከነ ቃጭሏን ነው ይዤ መጣሁት ማለት ነው። ዋይ ዋይ ዋይ፣ ወይ እናንተ ወሬ አይደበቅም። ጂጂ ምን አለች? ፋኒዬ፣ ባህናት በግንባሬ ጧጧን ባድርጎ ሲደፍራ ነበረ ብዬ ያዙ ይልቀቁኝ እያለች ነው። ይይ ዋይ ዋይ ዋይ ወይ ወይ ወይ ጂጂ ወይ ጂጂ ነፍስሽ ማይ ማርም። እናት እናት ፋኒ፣ አሁን ምን አቅም ኑሮስ ነው እንደ የሚደፍርሽ እናት ትሙስ። እንደውም አሁን ሸንቃጣ ሆነሻል ጂጂየ። ድሮ እኮ ዶባ በምታኪበት አሁን ና ማንሱ ፋኒ ልድፈርሽ ቢል ራሱ እዛው ታፍኖ ነው የሚሞተው ሲል ነው የሚታየኝ። ወይ ወይ ወይኔ፣ ጂጂ ወይኔ ጂጂ እግዚአብሔር ነፍስሽ አይማርም። እንደው መድኃኔዓለም ራሱ ከሰማይ ሆኖ ይስቅብሻል እንዴ! ነቅለሻል እኮ ነቅለሻል፣ እመብርሃንን ነቅለሻል። ወይ ወይ ወይ እንዴ፣ እንዲህ ጂጂ የምንባለው ልጆች ግን ኃይለኛ ነን። ወይ ወይ እኔም እኮ ከአንቺ ስሞ ስጄ ነው መሰለኝ ልክፍትን የለከፈኝ፣ እኔ ራሴ ልክፍት አለብኝ። እና ጂጂ ግን ምን ሆነሽ ነው? እግዚአብሔር እንዴት የልጅሽን ልጅ ሊደፍ የልጅሽን ባል ሊደፍረኝ ነው ያለሽ? እረ እግዚአብሔርን ፈጣሪን ፍሪ በግበዳህን ያለም እንዲ ልጅ ኮደነጀ ገና ጮጬ ነው። አሁን እንደው ስታስብ ልጅ ጂጂዬ፣ እኔ አፈር ልብላ። እንደው በምን በህልሙም በቁኑም በቁሙም እኮ አይመኝሽም፣ በህልምም በቁሙም አይመኝሽም። በስመ አሞን ለመንፈስ ቅዱስ አዱ አምላክ ዋይ! ከእንደዚህ አይነት አማት መድሃኒ ያለም ሰውረን። ወይ ወይ! ምን ቀን ነው ሳምርዬ? ምን ቀን ነው ሳምርዬ? ከእሷ ዳቦ ውስጥ የወጣሽ ሽኔ ናት። እወይ እወይ እወይ እወይ እወይ! ቅናት አይሉት ምቀኝነት አይሉት አረ በኢየሱስ መርዛማ እባብ እኮ ናት። መርዛማ የልጆቿ መርዛማ እባብ እንዲማ ከምንሆን እናቴ ትሙትን። ሳትወል እንደው ባትወልድ ደርቃ ብቀር ይሻላታል። ሳምሪ በኢየሱስም የክፋትም ጥግ አለው። እረ ጂጂ፣ እግዚአብሔር እንደ እድሜሽ ሁኚ። እረ አይምሮሽ ራሱ እንደፈቀደልሽ ፋኒ። ሊደፍረኝ ነው አንቺ ባህናት፣ በግንባሩ በተኛበት ልደፍሩ ስትዩ ልጁ ብሎ አምልጦ ይሆናል። እናቴ ትሙት ደፋሪው አንቺ ትሆኛለሽ። ወይን አልሰጥሽም ብሎ ራቁቶ ማራቶኑ ሮጦ መሆን አለበት። ወይ ወይ ምን ቀን ነው ፋኒ የዚህ ቤተሰብ ውስጥ የተቀላቀልክ? ወይኔ ወንድም አቃጠሉክ እኮ ነፍስ፣ ሳምባ፣ ኩላሊት እንደእንደሷማ ቢሆን ነቅለህ ነበረ። እናቲቱ አማኑኤል ለራሱ ገብተክ ነበረ ትግስትክ መድኃኔዓለም ምን አይነት ትግስት ሰጥተዋል፣ ምን አይነት መቻል ሰጥተዋል፣ ምን አይነት ቤተሰብ ቢያሳድግክ ነው፣ በኢየሱስ ስም። ልጇም እኮ ተሳቀቀች እንዲህ ሰው ለማለየት ባልና ሚስትን ለማለያየት ይህን ያህል፣ ኧረ በኢየሱስም ይህን ያህል። እንደው ከክፉ አማች እግዚአብሔር ይሰውራችሁ። እግዚአብሔርን የሷ የእሷ ደግሞ ይለያል። የልጇ ምቀኝነት እናት በልጁ ይቀናል። ይህን ያህል ምቀኝነት! ሁለት ልጅ ወልደው ደስተኛ ህይወት እየኖሩ እናት ደስ ይላታል እንጂ፣ ይህን ያህል ለልጇ ጉርጓር ትቆፍራለች?

እቃውን አይቻለው። ኩኔ ልጅ እራቁትን ሩጠህባት ልው ዥው ዥው ሲል አይታው ነው። እኔ አፈር ልብላ ወንድሜ፣ ወንድሜ እረበስማ፣ ምን አይነት እሰዓት ውስጥ ነው እንዲህ? እኔ እኮ ፖለቲከኛ እያለች ማለት ነው ስከታተላት፣ ስከታተል እመብርሃን፣ ነቅዬ ነበር። የሆነ ወቅት ውስጥ ነቅዬ፣ የመንፈስ ጭንቀት እግዚአብሔር እንደ እብደት እንዲህ ሰውን ረዱ ምናምን በምትልበት ጊዜ፣ ከዛም በምን ተገላገልኳል? ብሎክ ብሎክ ብሎክ አድርጌ ድራሿን አጠፋት። ከዛ ወደ ራሴ ወደ መንፈሳዊ ተቀላቀልኩኝ፣ ሰላም አግኘ እቺ ሴትዮ ኮ ታሳብዳለች። ልጁ አለማበዱ፣ ልጁ አለማበዱ። አይ ትግስት፣ እግዚአብሔር እንዶ ፍጻሜን ያሳምርልን። ወይ ወይ፣ የእናት ምቀኛ ሳምሪ ግን፣ እንዶ እኔ እንጃ እንዶ፣ የእሷ ዳቦ ወልዶሻል፣ በእሷ ዳቦ ነው እግዚአብሔርን ልጆችሽን ራሱ አጠገቧ ማስጠጋት የለብሽ። እናትነቷን ራሱ መሰረዝ አለብሽ። አሁን እኮ በባሰ እኮ ነው የመጣችው። የልጇ ባል ሊደፍረኝ ነው እናት እንዲህ ትላለች። ጂጂ፣ ይሄንን አይደለም እኛ ይቅርና ልናምንሽ፣ ፈጣሪ ራሱ ከሰማይ ሆኖ በፍጹም ካካካካ እያለ ይስቅብሻል። እናት ጠምባ ብሎ ነው የሚስቅብሽ ፈጣሪ ራሱ አርብናች አሁን እኮ አንቺ አርባ ቤት ውስጥ ነው፣ ወደ ሞት ነው እየሄድሻለሽ። ወደ ወጣትነት ሳይ ወደ ሞት ነው እየሄድሻለሽ። በቃ በዚህ እድሜሽ ንስሐ ገብተሽ ወደ አምላክሽ መመለስ ነው ያለብሽ። አምላክሽ ማሰብ ነው እንጂ ከሰላሳ ቤት ወይ ከሀያ ቤት ወይ ሰላሳ ቤት ቢገቡ ነው ከዚህ ከልጅ ልጆችሽ ከዱዱ ታስቢያለሽ ጥቅጥቅ ታስቢያለሽ። አረ መስማ ወላ ቅዱስ በምን አቅምሽ እርግጠኛን መርዘሽ የያሹ አልሰጥም ብሎ እቃውን ዘርግቶ መታን ያል አልሰጥም ብሎሽ ማለት ነው። ማራቶን ሲሮች ጀል ጀል ጀል ጀል ሲል አይተሹ ነው እናት ትሙት እንደዛ አይተሹ ነው እንጂ አንቺ ልደፍሪው ነው እንጂ እሱ በኢየሱስ ረ ልጁ እንደዚህ አይነት ልጅም አደለም። ረ የአያትነት ወጊ ኑርሽ ረ መድሃን ያለምን ፍሪ ረ እግዚአብሔርን ፍሪ። እግዚኦ ማርና ክርስቶስ እግዜ ማርና ክርስቶስ፣ እግዚአብሔር አምላክ ልቦና ማስተዋልን ይስጥሽ። እንዲህ ህዝብ ቆቆኖ በህዝብ ዘንድ እኮ ተጠላሽ። የእናት ክብር የሌለሽ እናትነት ወዘና የሌለሽ እንዲህ አንቺ አርባ ቤት እኮ ነሽ። አሁን እኮ ወደ ሞት ነው የምትሄጂው። መቼ ትሞቺ መቼ ትጠሬ እንኳን አታቂውም። እንዲህ ሰው በዚህ ዕድሜው ለንስሐ ይዘጋጃል፣ ሞቴን አሳምርልኝ ይላል እንጂ ሩጦ የልጅሽን ውድቀት የልጅሽን ውድቀት ትመኛለሽ ልጅሽን ለመበተን ትመኛለሽ። እረ በስመ አብ ወወልድ ወመንፈስ ቅዱስ አንቺን የወለደሽ ማሕፀን የተረገመ ይሁን። እግዚአብሔር ይቅር ይበለኝ። አንቺን የወለደሽ ማሕፀን የተረገ ምን አይነት ምን አይነት እኔ እንጃ። በኢየሱስ ስም በኢየሱስ ስም አንቺን ወይኔ ሳምሪ። እግዚአብሔር ጽናቱን ይስጣችሁ። ናቲ እናቴ ትሙትነ፣ ካሁን ወዲህ ወደ ኋላ አትበል። በቃ ምን አንቀጥ ከሰሳት ቀጥለት

ሰው የልጁን ባል እንትን ይመኛል። እንደው ሰማይ እና ምድር ነው የፈጠረ ግ መድኃኔዓለም ልቦና ማስተዋልን ይስጥሽ። ለአንቺ ጸሎት ራሱ አይችልሽም። አንቺን እኔ እንጃ እኔ እንጃ። ወየ ወየው፣ የእናት ክፉ። አምላኬ ሆ፣ የእናት ክፉ። እሷን ያየሁት ምን ቀን ነው? እንደ እነሱ ዘር ውስጥ የተቀላቀልኩ? እርር ድብንት ያለሽ እንጂ እነሱ አይለያዩም። ኡፍ፣ ጉሮሮ የደረቀ። መልካም ምሽት።